ኢትዮጵያ ብዙ መልክ ያላት ሰርክ አዲስ የምትደምቅ የውበት ገንቦ ነች። ተፈጥሮ በውብ ቀለማት በተንቆጠቆጠ ስጋጅ ያለበሳት የውስጥ ውበቷ ሞልቶ በገጿ ላይ እንደ ወዝ ፈሶ የሚታይባት የውበት ልኩ ናት። በብዙ መንገድ የምትገለጽ በብዙ መንገድ የምትነበብ የጥበብ ከፍታ ማሳያ፣ የአገር ልክ መመዘኛ፣ የማንነት ምንጩ ማመሳከሪያ፣ የብዙ አምክኒው ማስረጃ፣ የአዱኛ ማማ ምድረገነት፣ የነፍሳ ሴት ጣራ ወለሉ የዓለም መስታወት ጌጥ ነች። ለዚህም ምስክሯ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የተንጣለሉት የተፈ ተፈጥሮና ሰው ሰራሽ ሀብቶቿ ናቸው። የሰው ልጅ መነሻ ከየት ነኝ ጥያቄ መመለሻ የእትብቱ መገኛ የዘር ግንዱን የሰውነት አረጉን በአንድነት መግመጃ የሁሉ ቤት ማረፊያ እናት ምድሩ ኢትዮጵያ ነች። ታዲያ ከእነዚህ መልኮቿ ባለፈ በብዙ መንገድ የሀገር ውስጥ እንዲሁም ዓለም አቀፍ ቱሪስቶችን በጉል ለመሳብ የሚያስችሉ የበርካታ ተፈጥሯዊና ሰው ሰራሽ መስህቦችን የታደለች መሆኗ እርግጥ ነው። ነገር ግን ኢትዮጵያ ካላት የቱሪስት መዳረሻ ሀብቶች አኳያ ራሷን አስተዋውቃ ከዘርፉ ማግኘት የሚገባትን ያህል አግኝታለች ብሎ ለመደምደም አይቻልም። በዚህ መሰረት ሀገራችን የምጣኔ ሀብት እድገቷን ወደ ታላሚ ግብ ለማድረስ ከቀይሰቻቸው አምስቱ የማክሮ ኢኮኖሚ ዘርፎች ከሆኑት ግብርና፣ ኢንዱስትሪ ማዕድንና አይሲቲ ዘርፎች መካከል አንዱ ቱሪዝም ነው። ስለሆነም ሀገር ይህንን እምቅና ውብ ሀብት ተጠቅማ ሁለንተናዊ የሆነ መልካም ገጽታ ከመገንባት ጎን ለጎን ወደ ገቢ ምንጭነት በመቀየርና ለውጭ ምንዛሪን በማሳደግ ከዘርፉ ማግኘት ያለባትን እንድታገኝ ለማስቻል በርካታ ስራዎች በመሰራት ላይ ይገኛሉ። በዚህ መሰረት በኢፌዴሪ የሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በአፋር ክልል በመገኘት የሀገር ምጣኔ ሀብትን ለማሻሻል ከአምስቱ የማክሮ ኢኮኖሚ ዘርፎች መካከል አንዱ በሆነው በቱሪዝም ዘርፍ ላይ እየተከናወኑ ያሉ ተግባራት ምን እንደሚመስሉ፣ እየተመዘገቡ ያሉ ውጤቶች በምን ያህል ደረጃ እንዳሉ ለማረጋገጥ አላማዎችን በመንደፍ የመስክ ምልከታ አከናውኗል። ክትትል እና ቁጥጥር የምናደርግባቸው የንግድና ቀጣናዊ ትስስር ሚኒስተር፣ የቱሪዝም ሚኒስተር፣ እንዲሁም የኢንቨስትመንት ኮሚሽን ስራዎች መሬት ላይ ምን ይመስላሉ፣ የሚለው ክልሉ በዚህ ዙሪያ ላይ እንዴት እየተገበረ ነው፣ የወጡት አዋጆች በዚህ ዙሪያ ላይ እንዴት እየተገበሩ ነው፣ ምን ይመስላሉ የሚለውን ለማየት ለመረዳት ስለቻል አላማውን አሳክተናል ማለት ይቻላል። በአፋር ክልል ያሉ የቱሪዝም መዳረሻ ስፍራዎች የሀገር ኢኮኖሚ ላይ ተጨባጭ ለውጥ ማስመዝገብ የሚያስችል አቅም እንዲኖራቸው ለማድረግ እየተከናወኑ ያሉ በርካታ ስራዎች ይገኛሉ። ይህም በመስክ ምልከታው የታየ ጠንካራ አፈጻጸም መሆኑ ተገልጿል። የኢትዮጵያ የራሱ የሆነ ማለያ የራሱ የሆነ በዓለም ላይ የምትታወቅበት ብራንድ የአክሱም የላሊበላ የብዙ አብያተ ክርስቲያናት እና መስጊዶች ባለቤት ብትሆንም አልፎ ግን ኦሪጂን ኦፍ ሁማን ካይንድ የሚለው አጠቃላይ በምድር ላይ ያለው የሰው ልጅ አመታት ሳይንስ ማነሻ ምድር መሆኗን ያረጋገጠበት የአዳአር ሎሲ የተገኘችበት ሀዳር የሚባለውን ቦታ ሆኖ እሱ ብቻ ሳይሆን ቦታው አካባቢ ላይ አጠቃላይ የአርኪኦሎጂካል እና ፓሊዮንቶሎጂካል ዲስኮቨሪ ጥናቶች የሚደረገበት ዘጠኝ ሳይቶች አሉ። ያንን ዓለም አቀፍ ሳይቶች ናቸው። በዓለም ዩኔስኮ ላይ የተመዘገበው ግን አዳ አር ብቻ ነው። ሌሎች ሳይቶች እንደ ተጠባባቂ በዛው ስር ሆኖ የሰው ልጅ አመታት ሳይንስ ጥናት እየተሰራበት ነው። የዓለም ላይ ደግሞ የሰው ልጅ አመታት እንዴት እንደነበረ በነበረው የሳይንሳዊ ክርክሮችን ማፍታሄ እያስገኘ የሰው ልጅ መነሻ ኢትዮጵያ መሆኑን እያስመሰከረ የክልሉ የኢትዮጵያ አካል በመሆኑ አጠቃላይ ኢትዮጵያ ደግሞ በዓለም አቀፍ መድረክ ላይ እኛ የሰው ልጆች ማነሻ ኦሪጅን ኦፍ ማን ካይንድ ነን በለን ዘላንድ ኦፍ ኦሪጅን ተብሎ ሀገራችን እንዲጣራ ያደረገው አንድ ከፍተኛ መስህብ ነው። ሌሎች ደግሞ በዛው ተያይዞ ከፍተኛ የሆነ በዓለማችን ዝቅተኛና ሞቃታማ ቦታዎች ተብሎ የሚታወቁ ዝቅተኛ ስፍራም በዛ ላይ ደግሞ በሙቀትም በአለም ሪካርድ ያስመዘገቡ ደሎሊና ኤርታአሌ ዲፕሬሽኖች አሉ። የኤርታአሌ ቮልካኖ ደግሞ ከአለማችን ካሉ ቮልካኖዎች አምስት ስድስት ቮልካኖ ውስጥ ይካተታል። ሁሌ አክቲቭ ሁኖ ሁሌ ነቃ እንዳለ የሚናገኘው ቮልካኖ ሁኖ ሳተ ጎሞራ ሁኖ የተመዘገበ በአለም እውቅና እያገኘ አለው አንድ መዳረሻችን ነው። ደሎሊን ቅድም እንደነገርኩ በአለም ዝቅተኛ ሞቀታማ የተለያዩ ቀለማት ንየተለያዩ ማዕድናት የተለያዩ ህብረ ቀለማት ፈጥሮው ለአይን እይጣ ምቹ የሆነ ቀለም የሚፈጥሩበት በአለም ላይ ካሉ ሳይንቲስቶችም ሆነ ቱሪስቶች ለመጎበኘት ኢትዮጵያን ተመራጭ ሲያደርግ አንደኛው ምርጫ አድርጎ የፈጣሪ ስራን በደንብ የሚደነቅበት ቦታ ሆኖ እናገኘዋለን። ስለዚህ እነዚህ አይነት ቦታዎች ፕሮሞሽን ይፈልጋል። ቢሮችን በጀርመን በለንደን የተለያዩ የውጭ ሀገራት ላይ የቱሪዝም መድረኮች አሉ። እያንዳንዱ ኢትዮጵያም እንደ ሀገር የሚታስተዋወቅበት እዛ ላይ በማገኘት የክልላችን ቱሪዝም ሀብት እና ወደፊት መስራት ያለበትን የክልሉ ለቱሪዝም ኢንቨስትመንት ያለውን ኦፖርቹኒቲ አማራቾችን በማስተዋወቅ ላይ እንገኛለን ማለት ነው። አፋር ክልል ሲባል የሚታወስ ብዙውን ጊዜ በሉሲ ነው። ልክ አፋር ገብተን ግን ስናይ ከዛም ባሻገር አፋር የቱሪዝም እምቅ ሀብት እንዳላት ብዙ መዳረሻዎች ግን ያለሙ እንዳላት የተገነዘብንበት እንትን ነው እና በዛ ዙሪያ ላይ ግን ያሉት እንቅስቃሴዎች ያው ለማልማት ሀብት ነው የሚያስፈልገውና ድጋፍ ያስፈልጋሉ። በተቻለ መጠን የተሰሩ ስራዎች አሉ፣ ግን በጣም ሰፊ ስለሆነ ሰፊ መቃብት እንዳላት ተረድተናል ማለት ነው። በተጨማሪም ቱሪዝም የሀገርን መጥፎ ገጽታ ወደ መልካም ለመቀየር የሚያስችል አቅም ያለው መሆኑን በመረዳት የሀገርን የመልማት አቅጣጫና የመንግስትን ጠንካራ ፖሊሲ በመከተል ሀገርን ለመግለጽ ብሎም ለማሳደግ የሚያስችል አቅም ያለበት ዘርፍ መሆኑ ተብራርቷል። መጀመሪያ ከፍተኛ ችግር የነበረው ኢትዮጵያን እንዴት እንግለስ የምለውን ነገር ነው። አሁን ማንኛውም ሀገር የሆነ ሀገር ሲጠራ፣ ለምሳሌ ኢትዮጵያ አክሱም አላት፣ ላሊበላ አላት፣ ሰው ሰራሽ ቅርሶች ናቸው ያንን ጥበብ ብቻ ሳይሆን ተፈጥሮም ጭምር ያላት ሀገር ናትና አንድ ላይ እንዴት እና ኢትዮጵያ ሰው ሲባል ድሮ በሚያቀን በዲክሽነሪ ላይ በእንትን ላይ የተጻፈውን ያንን ታሪክ ፍቅን ያንን መጥፎ የረሃብ ታሪክ ፍቅን፣ ዛሬ ላይ ኢትዮጵያ መልካም ገጽታ ያላት ሀገር እንዲሆን ያደረገው ቱሪዝም ነው። ቱሪዝም ሲባል ተፈጥሮ ብቻ ሳይሆን ኢደቲቤ የሚያለበት የሲቪላይዜሽን ማነሳም የተፈጥሮ የሰው ልጅ ራሱ አመጣጥንም ጨምሮ ዳላንድ ኦፍ ኦሪጅን ዳላንድ ኦፍ ኦሪጅን ሰው ያንን አሁን ከረሃብል ካሁን የሚያስበው ምንድን ነው? ዳላንድ ኦፍ ኦሪጅን ነው። በቃ ማንኛውም ሰው ዩ አር ካም ፍሮም ዳላንድ ኦፍ ኦሪጅን በቃ ያንን ነገር ተፍ ያ እንዲሰራ ትልቅ አስተዋጽኦ ያበረከተው አንደኛ ሰው ልጆች አክሱምን ላሊበላ ለመስራት የነበረውን ጥበብ እንደ አንድ ትልቅ ነው። ሁለተኛው ደግሞ በኢትዮጵያ ውስጥ ያሉት ብሄር ብሄረሰቦችና ና ህዝቦች አኗኗር ላይፍ ተጫምሮበት፣ ሶስተኛው ደሞ አገሪቱ የታደላትን ተፈጥሮዎች አንድ ላይ ተደርጎ፣ አራተኛው ና ዋነኛው ነገር የአለም ላይ አሁን ያለው የሰው ልጅ ስልጣነ ጥግ እንዲደርስ ዋና ምክንያት የሆነው የሰው ልጅ ማነሻ መሆናችንም አንድ ላይ ተዳምሮ ኢትዮጵያ ደናል ኦፍ ኦሪጅን እንዲሆን አድርጎታል። አፋርም ደግሞ አንደኛው ዛ ላንድ ኦፍ ኦሪጂን ማነሻ ናት። አፈርን ስታስቡ በቃ ሁለተኛ ቤታችሁ ነው። በቃ ሁለተኛ ቤት እንዳላችሁ ቆጥራችሁ አፋሪን ማየት ትችላላችሁ። እንዲያውም መታችሁ ማንኛውም ኢትዮጵያዊ ባገኘው አጋታሚ ክልሉን ጉብኝተው እንዲሄድ፣ ከመስከረም ጀምሮ እስከ ሚያዝያ ባለው ወቅት ለጉብኝት በጣም ተመራጭ ነው። ለኑሮም በጣም ተመራጭ ነው። ሰኔና ሐምሌ ላይ ትንሽ ሙከት ብቻ ነው የሚያስቸግረው። ሀያ አራት ሰዓት ሰው በሰላም የሚንቀሳቀስበት አካባቢ ቢኖር አፋር ነው። ሀያ አራት ሰዓት ማታስ የፈለግከውን ሰዓት ገብተህ መውጣት የሚችልም። ያ ማለት ደግሞ የመንግስትን ጥንካሬ ብቻ ሳይሆን የአካባቢው ማህበረሰብ ጥንካሬ፣ የአካባቢው ማህበረሰብ ባህል፣ እምነት፣ ለሰው ልጅ ያላቸውን ክብር፣ ያንን ሁሉ ተዳምሮ ነው ምክንያቱም አሁን ህዝብ መንግስትን ኃላፊን አለቃህን ፕሬዝደንትህን የሚታከብረው መጀመሪያ ቫልዩ የሰው ልጅ ለሰው ላይ ያለ ለራሱ ያለው ቫልዩ ለጎረቤት ያለው ቫልዩ ሲጣቀው አጠቃላይ ለሰው ልጅ ያለውን ቫልዩ ይጨምራል። ከዚህ ባለፈ በክልሉ ሰመራ ከተማ ላይ የሚገኘው አየር ማረፊያ በስማቸው የተሰየመላቸው የሱልጣን አሊሚራ አንፋሬ ታሪካዊ ቤተ መንግስት እድሳት ብሎም የቅጥር ግቢና በቅጥር ግቢ ውስጥ ለቤተ መንግስቱ ደጋፊ የሆኑ ግንባታዎች እየተከናወኑ ያሉበት መንገድ የሚበረታታ መሆኑ የተገለጸ ሲሆን ቋሚ ኮሚቴው ኢትዮጵያ የሰው ዘን መገኛ መሆኗን የሚዘክር የድንቅነሽ ወይንም ሉሲ መገኛ ስፍራን የሚጠቁመው የሀዳር ሙዚየም ግንባታ ትኩረት ተሰጥቶት ሊሰራ የሚገባ መሆኑን ገልጸዋል። ሉሲ እንግዲህ የኢትዮጵያ ሀብት ነች። ነገር ግን ወደ ሉሲ ሀገር ነው የምንመጣው ብለን ስንመጣ ራሱ የእሷ ማስታወሻ የሚሆን ምንም ነገር የተሰራ ነገር የለም። ይሄ እንደ አንድ እንትን እንደ ማንኛውም ሰው ራሱ ፊል ያስደርጋል። እና ስለዚህ እዚህ ዙሪያ ላይ ሉሲ የተገኘችበት ቦታ በጣም ርቀት ስላለው ተለዋጭ ይሰጥ ተብሎ ሴንተር ላይ እዚህ ሳይት የተመረጠበት ሳይት ይሆናል እና በተለያየ ጊዜ ጨረታ ይወጣል ነገር ግን ወደ ስራ መገባት አልተቻለም የሚል ሀሳብ ነው ይሄ የቅርስ ባለስልጣን መስራት ያለበት ጉዳይና ይሄ አሁን እኛ እንደምንከታተለው ቀጥታ ከፌዴራል ጋር የሚገናኝም ስለሆነ ይህን ጉዳይ ከእነሱ ጋር የምንነጋገር ይሆናል ብዬ ነው የማስበው ምክንያቱም እዚህ ጋር ማስቀመጥ ተገቢም ነው እስካሁን ድረስም መቆየት የለበትም ብዬ ስለማስብ ማለት ነው

ይህ በእንዲህ እንዳለ ቋሚ ኮሚቴው ሀገር በተለያዩ ዘርፎች አቅዳ ያከናወነች ከሚገኘው የማክሮ ኢኮኖሚ ማሻሻያ ዘርፎች አንዱ ከሆነው ቱሪዝም የሚገኘው ገቢ በምጣኔ ሀብት እድገት የድርሻውን ሊያበረክት የሚችለው በዘርፉ ላይ የታዩ ጠንካራ ስራዎች ሲቀጥሉና ቱሪስቶችን ለመሳብ የሚሰሩ የማስተዋወቅ ስራዎችና የጎብኚዎቹን የቆይታ ጊዜ ምቹ የሚያደርጉ ማረፊያዎችና አገልግሎት መስጫ ስፍራዎች ደረጃቸውን ጠብቀው ሲሰናዱ መሆኑ ተጠቁሟል። እኛ የጀመርነው ስራዎች እንደ ክልል የተጀመሩ ስራዎች ናቸው። ያንን የተጀመሩ ስራዎች ደግሞ እንደ አንድ ትልቅ ጥንካሬ ተወስዶ ቀጣይ ደግሞ መሰራት ያለበት በኮሚቴው የተሰጠን ግብአቶች፣ ሀሳቦች አሉ መስተካከል ያለበት እና መጠናከር ያለበት። ያንን ሀሳቦችን ለመጠናከር የእናንትንም ግብአት እንደ አንድ ትልቅ እንደ ክልሉ መንግስት ይቀርባል። የነበረውን ማነሻ አነሳስ በጣም ጥሩ እንደሆነ ቀጣይ ደግሞ ቀጣይ ጊዜ የተሰጠን አስተያየቶች ተስተካክሎ እንደሚጠብቅ ተስፋ አደርጋለሁ። ክልሉ መንግስት በዚሁ የተሰጠን ይሄ ለምሳሌ አላሎባት ላይ የተጀመረውን ትናንሽ የኮሚኒቲ ሎጅ እንደማነሻ ያደረገ ነው። እንደ ሳምቢል የተሰሩ ቤቶች ተጠናክሮ እንዲቀጥሉና አሁን ያለው ክፍተቶች እንዲሞላ አስተያየት ተሰጥቶናል። ያንንም ቀጣይ በደንብ እንደሚስተካከል ተስፋ አደርጋለሁ። የተሰጠን ግብአት ፊክሰር ስለሆነ ለምሳሌ ዝናብና የዝናብ ማከላከያ የተለያዩ ነገሮችን ቀጣይ ላይ እንዲካተት ነው። አሁን 2017 ዓመተ ምህረት ላይ በክድ ተካቶ መንግስት በዘርፉ ከፍተኛ ትኩረት ሰጥቷል። አሁን ስለዚህ ያንን ነገሮች ይስተካክላል ብዬ አስባለሁ። እንደ አፋር ክልል ያላቸው እምቅ ሀብትን ማስተዋወቅ መቻል አለባቸው ብዬ ነው የማስበው። አሁን በቱሪዝም በኩልም ሰፊ መዳረሻዎች አሏቸው፣ ግን አለሙ ስለዚህ በፌዴራል ደረጃ የሚሰሩ ፕሮሞሽን ስራዎች እንዳሉ ከውጭ የሚሳቡ እንትኖች እንዳሉ ሁሉ ክልሉም ደግሞ ራሱን ማስተዋወቅ ያለውን ፖቴንሻል፣ ጥሩነቱ አሁን ፖቴንሻላቸውን በጣም ለይቷል። ይህንን ፕሮሞት በማድረግ ኢንቨስተርን የሀገር ውስጥንም እንዲሁም የውጭንም መሳብ መቻል አለበት። በዚህ ዙሪያ ላይ መሰራት መቻል አለበት ብዬ ነው የማስበው። ካላቸው እምቅ ሀብት አንጻር ብዙ መሰራት ያለባቸውና ክልሉ ራሱ በጣም ብዙ ሀብት ያለው ክልል እንደሆነ ነው ዛሬ የተገነዘብ ነውና፣ በዛ ልክ የማስተዋወቅ ስራ የተለያዩ እንትኖችን ተጠቅመው መስራት መቻል አለባቸው፣ የሚል ሀሳብ ነው ያለን። በግብረ መልስ የተሰጡት ትኩረት የሚሹ ተግባራትን ማከናወን ሲቻል በክልሉ የቱሪስት መዳረሻ ስፍራዎች እየተመዘገቡ ያሉ ጠንካራ ውጤቶች ይበልጥ እንደሚቀጥሉና የሀገር መልካም ገጽታ ግንባታና የምጣኔ ሀብት እድገት ላይ ተጨባጭ ለውጥ ለማምጣት እንደሚቻል ቋሚ ኮሚቴው አስገንዝቧል።